ምናልባት ካልመለስኩልህ፣ የኔ ስፒከር ለም ነው የማይሰማናት። አሁን ገስ ላይ ሰው ገብቶ የሚለው ነገር እግዚአብሔር በደንብ አይሰማም። አቢላክን ሁላችሁ ፎሎ አድርጉት። እዚህ ውስጥ ያላችሁ ወንድሞች፣ ወንድማችን አቢላክን ሁላችሁ ፎሎ አድርጉት። አሁን በዚህ ሰዓት ፖስት ያደረኩት እንትን አለ ቪዲዮ አለ። ሁላችሁም እየገባችሁ በደንብ ሪፖስት በደንብ ሼር በደንብ ኮፒ ሊንክ አድርጉ ፕሊስ እሺ። ሁላችሁም ታዲያ ይሰማል ወይ ይሰማል? አንድ ወንድማችን ዲያቆን ሕዝቅያስ የሚባል ልጅ ደብረ አባይ የሚኖር ልጅ በዚህ ባለፈው ጉዳይ ቪዲዮ ሰርቶል ነበር እና ሜንሽን አላረገኝም ብሎ በጣም ቅር ብሎታል። ዲያቆን እስቅያስ ይባላል። ችግር የለውም። አሁን ታዲያ በሚያስፈልገው መንገድ እኮ አይደል አንድ አንድ ቁጥር ይጻፍና ገስት ላይ ያስገባው ዲያቆን እስቅያስ እሺ። ግን ገስት ላይ ያለ ሰው የሚያወረው ስለማይሰማኝ ያው ብዙ እንትን ማለት አልችልም። በቃ እሺ፣ እሺ፣ እሺ አባ። ወይ ሌላ ቀን ቤት ስገባ ይሻላል። ይሄ ልጅ ግዛል ዲያቆን እንዴት ነህ? ሰላም ነው። ሰላም ብያለሁ። ምናልባት ያለሁበት ቦታ ትንሽ ውጭ ሆኖ በጣም ጫጫታ አለ። በደንብ እየተሰማኝ አይደለም። ሌላ ጊዜ ግን፣ አቢላክ ሞደሬተር አለ አይደለ? አቢላክ እኔ ጋር ሞደሬተር ያለ ይመስለኛል። አለ ምንም እየተሰማኝ አይደለም። አይገርምም። አለ ወንድም የፈለገው ያው፣ እኔ አስር ሌላ ጊዜ ስትገባልኝና በደንብ እናወራዋለን። እሺ እኔ ጽፍልሃለሁ ስትገባ። ወንድ ፈለገ የሚሰማ ከሆኑ እንዴት ናችሁ? ሁላችሁንም ሰላም እያለሁ። እሺ የኔ ተወዳጆች፣ እንዴት አላችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁላችሁንም ሰላም ብያለሁ። ወይ፣ አቢላክ ሰላም ነህ ወንድማችን? አለሁልህ። የኔ አባት እንዴት ነህ? ሰላም አለን፣ እግዚአብሔር ይመስገን። ያው ከዛሬ ጀምሮ ጎንበስ ቀና እያለን ነው። ሁለተኛውን ጉባኤ ገብረብርሃን የሚደረገውን ጎንበስ ቀና እያለን ነው። እንግዲህ ለፕሮግራሙን በደንብ ለማስኬድ በጣም በጣም በጣም ወሳኝ ሰዓት። እንጤ መምጣት ይችላል ወይ? ለምን አይችልም? በጣም ነው እንጂ መምጣት ያለባቸው። በነገራችን ላይ በዚህ አጋጣሚ እኔ መልዕክት ላስተላልፍ፣ እንዲሁ በፍቅር በመጀመሪያ ፕሮቴስታንቶች ወንድሞቻችን በክርስቶስ ፍቅር እጅግ በጣም እንወዳቸዋለን እጅግ በጣም ከሁሉ በላይ ደግሞ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ይወዳቸዋል። እና በምናደርጋቸው ጉባኤቶች ላይ ባጠቃላይ የሚተላለፈው መልእክት ባጠቃላይ የጌታችን የኢየሱስ ክርስቶስ ወንጌል ስለሆነ መታችሁ በፍቅር እንድትማሩ መታችሁ ቃሉን እንድትማሩ ባሉ እግዚአብሔር ስም እንጋብዛችኋለን እና ይሄ የቸርች ጫጫታ የሰለቻችሁ፣ ጨዋታው የሰለቻችሁ፣ ድራማው የሰለቻችሁ፣ ባጠቃላይ መታችሁ ነው የጌታችን የኢየሱስ ክርስቶስን ቃል እንድትማሩ በፍቅር እንጋብዛችኋለን። ያው ወንጌል ሰዎችን ማብሸቅ አይደለም። እኛ ልክ እንደ አንዳንዱ ሰዎች አደባባይ ላይ ወተን ኢየሱስ ምናምን ማለት አይጠበቅብንም። ሆነ ድምፅ መቀየር አይደለም ወንጌል መስበክ ማለት ድምጽ መቀየር አይደለም ወንጌል መስበክ ማለት ምን ማለት እንደሆነ እናሳያችሁ እና ትንሽ ሰዓታችሁን አበደዱንና በሚኖረን መራ ግብሮች ላይ በአጠቃላይ እንድትመጡ። በዚህ አጋጣሚ ደብረ ብርሃን ያላችሁ ፕሮቴስታንት እህቶች፣ ወንድሞች ከደብረ ብርሃን ስላሴ ፊት ለፊት ተሻግሮ ያለው ስቴዲየም ላይ እንዳትቀሩ። እዛ ስቴዲየሙ ላይ ነው ጉባኤው የሚደረገው። ደብረ ብርሃን ላይ ያላችሁ ኦርቶዶክስ እህቶች፣ ወንድሞች ሁላችሁም እንደማትቀሩ ሙሉ በሙሉ እምነት አለ። በዚህ አጋጣሚ ግን ፕሮቴስታንት እህቶች ወንድሞቻችን እንዳትቀሩ። እኛ ስንመጣ ከተማው ላይ ልንጮህ አይደለም። እንመጣው እያሱ ሰና ራዘር እንዲህ ወንጌል ጩኸት አይደለም እንዴ! እኛ በኢየሱስ ስም ቮካል አንሰራ። እኛ የጌታችን የኢየሱስን ስም ጠርተን ወንጌል ነው የምንሰብከውና በዚህ አጋጣሚ ከተማው ላይ ያላችሁ እህት ወንድሞቻችን ፕሮቴስታንት የሆናችሁ እዛው እንድንገናኝ በሉል እግዚአብሔር ስም እጠይቃለሁ ሁላችሁንም። እሺ እንዳትቀሩበት እንዳት ቀሩብን የኔ ተወዳጆች፣ ጠባሴ አዎ ቅርብ እኮ ነው። ታዲያ ለደብረ ብርሃን ትመጣላችሁ ምን ችግር አለ? አሁን በዚህ ሰዓት የተኮሰተ ሌላ ቪዲዮ አለ። ሁላችሁም የገባችሁ የዚህ ኦርቶዶክስ የወጣት ጉባኤ ለሁሉም እህት ወንድሞቻችን እንዲዳረስ በደንብ ኮፒሊንክ በደንብ ሼር፣ በደንብ ሪፖስት በማድረግ ክርስቲያኖች ግዴታቸውን ተወጡሽ። ክርስቲያን ግዴታችሁን ተወጡ። አሁን እጅግ በጣም ብዙ የቤት ስራ ይጠበቅብናል። በተለይ ክርስቲያኖች ወንድሞች እንዲህ አይነት ጉባኤቶች ሲዘጋጁ የምትወዷቸው ፕሮቴስታንት የሆኑ ወንድሞቻችሁን ጋብዟቸው፣ መጥተው ይመልከቱ። እኛ ሃይላንድ እየበጠበጥን ከኮዳኑ ላይ ጆርጅስ ምናምን ነስነሰን፣ ሃይላንድ እየበጠበጥን ይሄው ውሃውን ወደ ሚሪንዳ ቀየር ነው እያለን እኛ በክርስቶስ ወደ ምህረት ላይ መቀለድ አንፈልግም። የኔ ትልቁ ዓላማዬ የሁሉም ክርስቲያን ትልቁ ዓላማ ለፕሮቴስታንት እህት ወንድሞቻችን በኢየሱስ ስም በወንጌል ስም እነሱ ማብሸቅ ሳይሆን እውነተኛ ወደሆነው ክርስቶስ እነሱ ማቅረብ፣ ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እንደሚሻ እናምናለን፣ ኦፍኮርስ። ስለዚህ ልባቸው የሚሻውን ጌታ ደግሞ ኢየሱስ ክርስቶስን እንዲያገኙት እንፈልጋለን። እንደው ክርስቶስ ይጨመርበት ክርስቶስ ይጨመርበት አይደል? ጤንጤ አንተ ጋር የሚመጣው ምን ዩቲዩብ አጋ ሲሄዱ የለ? ምን ችግር አለ? መጽሐፍ ገልጠን የምናስተምረው ጋር ማይንቱ ምን ችግር አለ? ዘይት የሚሸጠው ጋር ይሄድ የለ? ተው እንጂ። ይመጣል እግዚአብሔርን ይመጣል። በጣም ብዙ የሰለቻቸዋል አለ ምን ሆነ ነው? ጨው የሚሸጠው ጋር ሲሄዱ የለም፣ ዘይት የሚሸጠው ጋር ይሄዱ የለም። ምን ችግር አለ? መጽሐፍ ገልጦ ደግሞ የክርስቶስን ቃል የሚያሰምረው ጋር ይናት ለምን አይመጡም? ይመጣሉ። ይመጣል እንዳታስቡ። ደብረ ደብረብርሃን ያሉ ፕሮቴስታንቶችን በደንብ አድርገን ነው ይመጣል ወደ እውነተኛው ጌታ ወደ እውነተኛው ክርስቶስ መልሳቸዋል። እሺ፣ እንመጣለን ሌሎችም ከተሞች ላይ በነገራችን ላይ እንመጣለን። እንደ እግዚአብሔር መልካም ፈቃድ ጉባኤው አዲስ አበባ ላይ ብቻ የሚደረግ አይደለም፣ ደብራ ላይ ብቻ የሚደረግ አይደለም። ሀዋሳ፣ ዲላ፣ ሀላባ፣ ወላይታ፣ ባህር ዳር፣ ሻሻመኔ፣ አዳማ በጣም ብዙ ቦታዎችን ይዞራል። እንደ እግዚአብሔር መልካም ፈቃድ ጉባኤው አዲስ አበባ ላይ ብቻ የሚቀር አይደለም። ወሬውን ለሚያወሩ ሰዎች እንተውና እኛ የክርስቶስን ቃል እንሰብካለን። አይደል እንዴ? ወንድማችን አይደል? እዚህ ነሽ ብዬ ነው። ሁሉም ቦታ እንመጣለን። ሁሉም ቦታ ጋምቤላም ቤኒሻንጉልም የሚቀረም ቦታ የለም። እንመጣለን እንመጣለን። እኛ ስራ ላይ ነን። ሲውላችሁ አንድ እንደ ስራ ላይ ነን እያላችሁ ጻፉ እስቲ እ? ሁላችሁ ስራ ላይ ነን እያላችሁ ጻፍ። ወሬ የሚያወሩት ያው ነው። ጉባኤ ብለው ፕሮቴስታንቶችን ጠሩ። እንዴት ፕሮቴስታንት ይጠራል? በዚህ ወጥቶ በዚህ ገብቶ ምናምን። በቃ እኛ ስራ ላይ ነን። እነሱ ወሪያቸውን ያውሩ። ምን ይባላል መሰላችሁ ግመሎች ይሄዳሉ ውሾች ደግሞ ይጮሃሉ የሚባል አባባል አለ። ግመሎች በበረሃው ሀገር በጣም ውድ ውድ የሆነ በጣም ኤክስፔንሲቭ የሆነ ዕቃ በጀርባቸው ተሸክመው በጣም ብዙ ኪሎ ሜትር ያቋርጣሉና በየመንደሩ የሚያገኟቸው ውሾች በአጠቃላይ ይጮውባቸዋል። ግመሎች ላይ በየመንደሩ እግዚአብሔር ታውቁ የሚገርም ነገር በየመንደሩ የሚያጋጥማቸው ውሻ በአጠቃላይ ዊዛውት ኤኒ ሪዝን በእንስሳ ይሁኑ ሮቦት ይሁኑ ምን ይሁኑ ሳያቅ ዝም ብሎ ይጮሁባቸዋል። እነሱ መልስ አይሰጡም። እነሱ ለእያንዳንዱ መልስ አይሰጡም። ያንን ውድ ዕቃ ተሸክመው መንገዳቸውን ይቀጥላሉ እና ውድ የሆነውን የክርስቶስ ኢየሱስን ቃል ይዘነኛ ሙሉ ኢትዮጵያን እንዞራለን። እግዚአብሔር ይጨመርበት። የአዲስ አበባ ሲገርማችሁ ደብረ ብርሃን እንመጣለን። የደብረ ብርሃን ሲገርማችሁ ገና ሐዋሳ እንሄዳለን። ሐዋሳ እንሄዳለን። ሐዋሳ ሄደን የክርስቶስ ኢየሱስ ወንጌል ይሰበካል እንደ ስለሆነ እግዚአብሔር አምላክ ይርዳ። ሌላው ደግሞ እንቁ የሆኑ የቤተ ክርስቲያን መምህራኖቻችንን በአጠቃላይ እያገበዘ ምን እያንዳንዱ የኦርቶዶክስ አማኝ የቤተ ክርስቲያኖቹ ሊቃውንት ሊያቅ ሊረዳ ይገባል። እያንዳንዱ ለምሳሌ በአሁኑ ሆሊ መድኃኒዓለም ካቴራል በነበረ ነው ኦርቶዶክስ የወጣት ጉባኤ ላይ ና አቤል ካሳ እነ ልሳነ ክርስቶስ መምር ጳውሎስ መልካስላሴ ሌሎች መምራን ነበሩ። በቀጣይ መርሃ ግብራችን ላይ ደግሞ ሌሎች የቤተክርስቲያን መምራ እንደሞ ይጋበዝን ምን ሀዋሳ በሚኖረን ጉባኤ ላይ ሌሎች የቤተክርስቲያን መምራን ይጋበዝን ምን ነው። ልክ እንደዛው፣ ልክ እንደዛው ባህርዳርልክ እንደዛ ልክ እንደዛ ቤኒሻንጉል እንደዛ ጅጅጋ ላይ እንደዛ የተለያዩ በነገራችን፣ በዚህ አጋጣሚ ምን ያክል ሊቃውንቶች እንዳሏት ቤተክርስቲያን የምታዩበት አጋጣሚ ይሆናል። በጣም ትልቅ እድል ነው ለኛ ለሁላችን። አይ ግድ ነው ሁሉም ቦታ እንመጣለን። እናንተ ብቻ እናንተም በጉጉት ጉባኤውም ጠብቁ፣ እኛም እንመጣለን። እግዚአብሔር አምላክ ይርዳን። እና በዚህ አጋጣሚ በቃ ፕሮቴስታንት ወንድሞቼ ለሁሉም አይደለም፣ ለሁሉም ሳይሆን በቃ ለሰለቻችሁ ጨው መግዛት ለሰለቻችሁ እ ዘይት መግዛት ለሰለቻችሁ ይሄ አዳራሽ ስትገቡ ቪአይፒ ወንበር ነው እየተባላችሁ ከወንበራችሁ መነሳት የሰለቻችሁ እኛ ጉባኤ ላይ ቪአይፒ የሚባል ወንበር የለም። ቤተክርስቲያናችን አወደ ምሕረት ሁሉም የክርስቶስ ኢየሱስ ልጅ ነው። ሁላችን ሁላችን የክርስቶስ ልጆች ነን እኩል ተቀምጠን ነው የምንማረው። ቪአይፒ የሚባል ወንበር የለም። እና ቪአይፒ ወንበር ነው ተነሱ መባል የሰለቻችው ዘይት መገዝታችሁ ቆዳችሁ ወስቶ ምንም ህይወታችሁ ሊለወጥ ያልቻላችሁ ፕሮቴስታንት ወንድሞቼ የሰለቻችሁ ደብረ ብርሃን ላይ እንገናኝ። ስፔሻሊ ደብረ ብርሃን ያላችሁ ፕሮቴስታንት ወንድሞቻችን ጫው መግዛት የሰለቻችሁ የአዳራሽ ጩኸት የሰለቻችሁ የአዳራሽ ጩኸት የሰለቻችሁ የተወንድሞቻችን ወንድሞቻችን ደብረ ብርሃን ላይ እንገናኝ። እንደ እግዚአብሔር መልካም ፈቃድ ደብረ ብርሃን ላይ የክርስቶስ ኢየሱስ ወንጌል ይሰበካል እና የኦርቶዶክስ የወጣት ጉባኤ፣ በነገራችን ላይ የኮሪደር ልማት አለ የኮሪ እሺ የኮሪደር ልማት እያላችሁ ጻፉልን ነበር ግን ይቅርብ እና ኦርቶዶክሳዊ የወጣት ጉባኤያችን ኮሪደር ልማት አለ። በጣም ይሄ ውስጥ ለውስጥ ተሰግስገው የተፈበረኩ የሐሰት ትምህርቶችን ምርቶችን፣ ባጠቃላይ እየገባን እናፈርሳለን፣ እናዝናለን። የመጀመሪያው ኮሪደር ልማታችንን አዲስ አበባ ላይ በቦሌ መድኃኒዓለም ካቴድራል ያደርገናል። በጣም ልዩ የሆኑ የሐሰት ትምህርቶች ፈርሰዋል። ከዛ በመቀጠል አሁን ሁለተኛው ዙር ደብረብርሃን ላይ ነው። ይሄ ደብረብርሃን ጥሻ ለጥሻ ውስጥ ለውስጥ የተቀምጡ የሐሰት ትምህርቶችን በአጠቃላይ እናፈርሳለን። እንደ እግዚአብሔር መልካም ፈቃድ የሐሰት ትምህርት እናፈርሳለን እያላችሁ ጻፉ። ሁላችሁ ኬት ነው የመጣልኝ እንደው በጌታ ኤኒዌይስ እንማራለን፣ የክርስቶስን ቃል እንማራለን። ጋይስ ሁላችሁም እንድትመጡ እንፈልጋለን። ሁላችሁም ምንድን ነው? እኔ አንተ መጪዎች ያውኝ ልቀር እሺ? አዎ እንዴ አይቀርም፣ አይቀርም። ጋይስ ሁላችሁም አሁን ፖስት ሲያደርግ ነው ቪዲዮ አለ፣ እየገባችሁ በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር አድርጉ ሁላችሁም። ማን ያስገባው ይሄ? በነገራችን ላይ የኔ ፌክ አካውንት ነው ጋይስ። ይሄንን አካውንት ሁላችሁም ፕሊስ ሪፖርት አድርጉ እሺ። ይሄ የኔ አካውንት አይደለም። ማን ያስገባው? ጋይስ ሁላችሁም ፕሊስ ሪፖርት አድርጉና እንተበሩልኝ፣ ፌክ አካውንት ነው። እሺ ቦንጋ፣ እንዲያው ይሄ በጣም ብዙ ቦታዎች ይኖሩናል። ክርስቲያኖቶች ወንድሞች፣ እንደ እግዚአብሔር መልካም ፈቃድ ጉባኤው በዓመት አራት ጊዜ ነው የሚደረገው፣ በዓመት ውስጥ በአንድ ዓመት ውስጥ ምክንያቱም አንድ ጉባኤ ለማዘጋጀት በራሱ በጣም ትልቅ ዝግጅትና አቅም ስለሚጠይቅ በዓመት አራት ጊዜ ነው የምናደርገው። የአቅም ችግር ባይኖር በዓመት ውስጥ ጉባኤውን ከአራት ጊዜም በላይ ማድረግ ፍላጎቱ አለ። ለጊዜው ግን አሁን ጉባኤውን የምናደርገው በዓመት አራት ጊዜ ነው እና ሁለቱ ጉባኤያት የሚደረጉት ማለትም የጉባኤው የመጀመሪያ የጉባኤው የመጀመሪያ መክፈቻ እና የጉባኤው የመጨረሻ መዝጊያ የሚደረገው በአዲስ አበባ ነው። ሁለቱ በመሃል የምናደርጋቸው ጉባኤቶች ደግሞ ክፍለ ሀገር ነው የሚሆኑት። ክፍለ ሀገር ነው የሚሆኑት። አሁን ሁለተኛውን ዙር እንደ ጊዜ መልካም ፈቃድ ደብረ ብርሃን ታህሳስ 11፣ 12 እና 13 ላይ ይደረጋል። ታህሳስ 11፣ 12 እና 13 ሁላችሁ ሁላችሁም በከተማ ያላችሁ ወንድሞቻችን እንዳትቀሩ ሁላችሁንም ገብዘናቸዋል። አዎ፣ ምንድነው ምን አለ መሰላችሁ ጥሩ ክርስቲያኖች ወንድሞች ጉባኤውን ሁሉም ቦታ ላይ ማድረግ እቅድ አለን ከእግዚአብሔር ጋር ሁሉም ቦታ ላይ ማድረግ እቅድ አለን። ነገር ግን በምንም አይነት መልኩ ያው በዓመት ቅድም እንዳልናችሁ አራት ጊዜ ብቻ ነው የምናደርገው። ስለዚህ በዓመት ውስጥ አራት ቦታዎችን ብቻ መርጠን ነው ጉባኤ የምናደርገው። ከዛ በኋላ ያው በቀጣይ ዓመት ደግሞ ያለ ጉባኤ ያልተደረገ እንዳታስቡ ሁሉም ጋር ሁሉም ጋር ይመጣል። ሁሉም ጋር ይደርሳል ጉባኤው እንደ እግዚአብሔር መልካም ፈቃድ። በደንብ በደንብ በደንብ ትልልቅ ስራዎችን እንሰራለን። እግዚአብሔር አምላክ ይጨመርበት። ይህንን ይሄንን ጉባኤ በገንዘብ ሰፖርት ማድረግ የምትፈልጉ ወንድሞች እንዴት ማገዝ እንችላለን ያላችሁት በውስጥ መስመር ማገዝ እንፈልጋለን እያላችሁ መልዕክት አስቀምጡልኝ ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። መልእክታችሁን እመልሳለሁ። ኖ አይደለም

በደብረ ብርሃን ያለን ጉባኤ እንደ እግዚአብሔር መልካም ፈቃድ ታኅሳስ 11፣ 12፣ 13 ነው የሚሆነው። ምናልባት ልክ ቤት ሰውን ላይቭ መከፍትበት ታይም ላይ እንግዲህ በሰፊው እንተዋወቃለን። አቢላኪ ለአንተ ሞዴሬተር ስለሰጠው ሌላ ጊዜ እንደዚህ እንግዶችን ታስገባለን አባት። እሺ፣ ወንድሜ እንደው ምሳ አንድ ቀን አብረን ብንበላ እንደው ደክመሀል ሰሞኑ። ምሳ አብረን ብንበላ አንድ ቀን ሰሞኑን ደክመሃል። በጣም ሰሞኑን። ምንም ችግር የለው፣ ምንም ችግር የለው። ትክክል፣ በጣም ትክክለኛ ሀሳብ ላይ አነሳኸው ዲያቆንዬ። ምንድነው ሌላ ቀን በደንብ እናወራለን። ከዲያቆን እስኪያስጋ የቪዲዮ ቻሌንጅ ደብረአባይ ሆኖ ቪዲዮ ሰርቷል እና ደብረ አባይ ነበረ። አይ ቲንክ አሁን ከተማ መጥቶ ነው መሰለኝ። እዛ ነው ቅዳሴ እየተማረ ያለው ልጁ በጣም የቤት ክርስቲያን ልጅ ነው፣ እና የቪዲዮውን ቻሌንጅ ሰርቶልን ነበረ ባለፈው የማስታወቂያውን። እና ዲያቆን ፈለገ ሜንሽን አላረገኝም ብሎ ትንሽ ቅር ስላለው ነበር ቅድም እናስገባው ያልኩ። በሌላ ጊዜ ግን በደንብ የሚመች አየር ሰዓት ላይ ስትሆን፣ ወንድማችን ጎበዝ በጣም ታታሪ የከተማ ልጅ ነው፣ ግን ለማስመስከር ደብረ አባይ የሄደ ልጅ ነው። በደንብ እናወረዋለን። ፈለገ መልከም ችግር የለውም። አቢላኪ እንደዛ እናደርጋለን። ያው ጌታ ይርዳን። ሌላም ጊዜ በደንብ እናስገባውና እናወረዋለን። ምንም ችግር የለውም። እሺ አቢላኪ፣ በጣም አመሰግናለሁ። ፈለገኝ፣ በጣም አመሰግናለሁ። ሲመቻችሁ ብታስገቡኝ ምን ታበርቄ ለመውጣት ስለቀረኝ ማሳልፎ መልእክትም ስለሚኖረኝ አንድ ቀን ብታስገቡ ደስ ይለኛል። በጣም አመሰግናለሁ። ምንም ችግር የለም። ምንም ችግር የለው። ያው ኃላፊነቱን ለቢላክ ሰጥተናል። ለቢላክ ያው ሌላም ጊዜ ስራውን ይሰራል። ኤኒዌይስ አሁን የገባውት አንድ የተለቀቀ ቪዲዮ አለ እና ያንን በደንብ ሁላችሁም ሪፖስት፣ ሼር፣ ኮፒ ሊንክ በማድረግ ክርስቲያን የግዴታችሁን ልትወጡ ነው እና እግዚአብሔር ከረዳን እሺ፣ ከሰሞኑ ላይቭ ለመግባት እሞክራለሁ። ሁለተኛው ዙር ጉባኤ ደብረ ብርሃን ላይ ለማድረግ ክርስቲያኖች ገና ካሁኑ በጣም ብዙ ስራዎችን እየሰራን ያለ ነው። ለዛ ነው አለምቻችሁ ብሎ ላይቭ እየገባው ያለው ነው እና መቼል ሰዓት ላይቭ ስትሪም ላይ እንገናኝና ደግሞ በእለቱ በጣም ብዙ አሰቦችን አንስተን እናወራለን። እንግዲህ ክርስቶስ ከሁላችን ጋር ይሁን። ቦስ ሰላሙንልን። ደና ሁኑ ጋይስ። ጆንደማ ደንደና

አካውንት አይደለም። ሁላችሁም እየገባችሁ እሳቸው ደግሞ መምህር ዮናስ ዘጎደልያስ ይባላሉ። ቪዲዮ እየቀረስኩ ይመስላል የክህደት እኔ ምንድን ነው መሰለኝ፣ አይ ጋይስ ማገዝ የምትፈልጉት ወንድሞች ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልዕክት አስቀምጡ ሁላችሁ ጋይ ስሜት ነበር። አውቀን ነው ልጁ በጣም መልእክቶቹ በክህደት የተሞሉ ስለሆነ በዚህ ላይፍ ሲሪም ላይ ጋይ